ምንም ሰላም ውድ የተሙ ዩቱብ ቤተሰቦች እንደምናላችሁ፣ ያው በቀደም እንዳያችሁት ተሙን ይቅርታ ጠይቀናል። እናም ደግሞ ያው ይቅርታችንን በእርግጠኝነት ያው ዛሬ ይመልሳል ብለን እናስባለን። ያው ዛሬ ከቺኮ ጋርን ለማስታረቅ ነው ያሰብነው እና እሷም ምን እንደምትል ሄደን ደግሞ ተሞጓ አብረን ሄደን ቼክ የምናደርግ ይሆናል ወይ የምናየው ይሆናል በእርግጠኝነት። እስቲ ምትሉት ነገር ካለ ያው እንግዲህ ጋዚ ስለተፈታ ደግሞ በጣም ደስ ብሎኛል። ችግር ስራ በጣም ደስ ብሎኛል። እሺ፣ ምን አስፈራረሽው? ምንድን ነው ነው የደበድበል ብለሽ ነው? አይ ይደግሞ ነው ያን ጥፋት አናርግም እኛ ታርመናል። እውነት ነው ከጥፋታችን ያው እንግዲህ ያኔ በተፈጠረው ጉዳይ ትንሽ ባዝንም ደግሞ ደግሞ ይቅርታ ቢዬ ስጠይቀውም ይቅርታ ሊቀበለኝ አልቻለም። እና እኔ ምንም እንዳላጠፋው እንዲያውቅልኝ ፈልጋለሁ። ቤተሰቦችም እንዲያውቅልኝ ፈልጋለሁ እኔ አምጥቼ እንዳስደበደብ እንዳስደበደብኩት። አዎ ነግሮናል እኮ ነግሮናል። እና ለዛ እንዳልሆነ ቤተሰብም እንዲያውቅ ስለመፈልግ ነው። ዛሬ ደግሞ ይቅርታችንን ቢቀበልን ጥሩ ይሆናል። እስቲ እንግዲህ ብቻ ቤተሰብ ምን እንደሚሆን አላውቅም። ደግሞ ይቅርታዬን ተቀበለኝ፣ ተምዬ እወድሃለሁ። የኔም ይቅርታችንን ስንጠይቅ የተፈጠረውን ነገር ካስታወሳት በጣም ከባድ ነበር። እሱ ልህኛ ስለሆነ ልክ ነህ፣ ይሁን ለእኔ ምን መሰለህ እኔ ሰውን ማቻኮል ጥሩ ነው ብዬ አላስብም እኔ ብዙ ጊዜ ተረጋግቶ ሰው ሲያስባል አይደለ መቼም ያው የሚወዳት ያው የወዳታ ሊያፈቅራት አይደለ ስለዚህ ይመለሳል ብዬ አስባለሁ በእርግጠኝነት እኔ እርግጠኛ ነኝ ደግሞ ምክንያቱም አዎ አዎ እኔ ነኝ አይደል ነገሮችን አበላሸሁት ያን ያው እንደምችለው ያህል ይቅርታ ጠይቄዋለሁ ስለዚህ ዛሬ ያው በእርግጠኝነት ደህና ነገር ይጠብቃለኝ ከሱ አዎ በእኛ ትግል ብቻ ሊሆን አልቻለም እንግዲህ አንቺም ደሞ ስትጨመሪበት ምን አይነት ነገር እንደምታረጋግጂ ተስፋ እናደርጋለን እስቲ ሲያይ ደሞ አለ አይደለ አዎ አንቺ ሲያይ ደግሞ ይረጋገል ብዬ ስላሰብኩ ነው ብቻ እንዳይናደድብኝ የቀሰርሻት ነገር እናወራለን ያለውን ነገር ወደ ማለት የተፈጠሩትን ነገር ወደ ኖሩ ማለትና ወደ ቀድሞ ወደ ነበሩበት ነገር ብንመልሳቸው መልካም ይሆናል፣ ደስ ይለናል። ግንኙነት ቢኖረን ደስ ይለናል፣ እኔም አንተም እሱም እሱም ሁሉም። እና ይቅርታችንን እንጠይቃለን። ሰው ሆኖ ማይሳሳት የለም። ጥፋታችን እንጠይቀናል። አንቺን ከፊት አድርገን እኛ ከኋላ አንቺን ከፊት ገፋ አድርገን እኛ ከኋላችን ማየት ትረጋጋለች፣ በእርግጠኝነት እንደምታረጋጊው እስቲ እንግዲህ ፈጣሪ ያውቃል። ደውላችሁለታል? ግን ደውልን፣ ተደውሎለታል። ይመጣል እኔ ይረዳል ይሰማል ብዬ ስላስተው እኔ በእርግጠኝነት ምክንያቱም መሰለ ያን ያው ትንሽ አላ ከአንዳንድ እሺ፣ እንደት ሊበለው ሼም ስለያዘው ነው በእርግጠኝነት። ምክንያቱም ሳይኮን መረዳት አለበት እሺ፣ ለማለት ያን እንትን ብሎታል እንጂ

ቅርታችንን ተቀብለ እንዲህ በድለን ምናም ራሱ ምንም ነገር ሳናደርግልን ምንድነው የቅርታ መባባል አለ አይደል? እርቅም በሆነ እርቅም በሆነ የሆነ ነገር ማለት ያው ግድ ነው። ያን አይ ኖርማል ነው ችግር የለም ነው ወይስ ሌላ ነገር አሰበ ነው? እና ምንም አላሰብኩም። ያን እኮ ያን ብያለሁ። ሰው ተረጋግተው ሲያስብ ብዙ ነገሮችን ቆሙ ብሎ ሳስብ ነው የሚስተካከለው። አንዳንዴ ታውቃለህ እሱ አሁን ታውቃለህ ማርሽዳ ባለበሳ ነው የመጣ ነው ነው ምስል ያጨናነቅ ነው እና ደግሞ ያው ያጨናነቅ ነው በጣም ያው እንዳስከፋንም ስለምናቅ ነው ገባ፣ እንደዚህ ነገር ይፈጠራል። በነገራችን ላይ ካሜራ ይዘን ነው ጠና እሱን እኮ ምንድነው በሰላም ነው። እንደ አሁንም ካሜራ ይዛችሁ መጣችሁ። እንደ እያልኳችሁ ነበር አንድ ብርቱ ጉዳይ አለ፣ መናወራክ ብርቱ ጉዳይ አለ። ቆመን እንደ ቅርታችንን ካልተቀበልክ አንቀመጥም ማለት ልጃችን፣ እንደ ልጃችን እንደሚባለው ቆመን ማውራት አለብን፣ ካልተቀበልክ አንቀመጥም ምናምን ብለህ ምንድን ነው ነገር መጀመሪያ ቃል ትገባለኛል ማለት አንደኛ፣ ስሜታዊ ላለመሆን ሁለተኛ ደግሞ በቃ እዚህ እንደ ወጣት ልክ እንደ ተማረ ሰው ቁጭ ብለን በንግግር ነገሮችን ለመፍታት ያው። ምንም እኮ አሁን እኔ እናንተ ውስጥ የተፈጠረ ነገር የለም። ኦልሬዲ ጨርሰናል አይደል? ጨርሰናል ምናምን ተባብለናል። ሶ ፈተናል ሁ ዛሬ ሆን ብዬ ነው ማለት ሆን ብዬ ነው ያኔም ተጋጅተን ነበር አደለም? በዛን ሰዓትም ፈተኗል። አሁንም ደግሞ ያው መልካምነታችንም ለማሳየትም ያው አንተም እንዳይደብርህ ነው እንዲህ ካሜራ ደቂኝ እያወራሁ ያለሁትን ማለት ነው። እና ቃል እንድትገባል ይፈልጋሉ ማለት ስሜታ ማለት ስሜታ የሚያደርግም ቢሆን የማያደርግም ቢሆን በንግግር ነው ነገሮችን የምንረዳዳው አይደል? ስለዚህ ያንን ነገር ቃል ግባል መጀመሪያ ባህላዊ ንግግር የምንፈታው ነገር እንደ ሁኔታው እኮ የሚወሰነው ነገሮቹ ግን፣ አንተ እሺ፣ ነገሮች ቀለል አድርገን አስረዳነት አለ አይደል? ተሞዬ በቅደምኛ እኔ ማለት በሁለታችሁ መሀል በሽኳና በአንተ መሀል እኔ የገባሁት ነገር አለና እኔ ያው ሰላሳ ታረቋችሁ። ደግሞ የናንተ አብሮነት በጣም ነው ማለት አንድ ላይ መኖራችሁ በጣም ና እኔ ያኔ በመቸኮል ባመጣው ነገር ላይ ልታነሱ ነው። ያው እንደማታስከፋን ተስፋ እናደርጋለን። ምክንያቱም አይደለ እኔ ሙዳችሁ ውስጥ ያን ስለገባሁ ብዬ ነው። ሙዳችን ስር ምናምን በቃ እሱ ይፈጠራል። እንደዛ አይነት ነገር ገባ ለኔ ስላላለው ስለሆነ እግዚአብሔር ለኔ

እሷ ጋር ሌላ ጻፍስ መግባቴ ብዙ ነገር የደረሰብ፣ መደብደብ እኮ እዛ ስር የሚገባ ነገር አይደለም። ምን እንዳስደበደብሽን? አይ ልክ እንደ ሽማግሌዎች ያለፈው ነገር በድጋሚ አታነሳ። በቃ ያለው ነገር በቃ እንደወጣቱ ፊክስ አድርግና ተረዳ። ታፈቅራታለህ፣ እሱን ተወዳለች፣ ታፈቅራለች። ካላንተ ደግሞ ምን ሆነ?

በቃ እኔ አንተ እናንተ ግን ያንተ እያንዳንዷ ንግግር ምን ያክል ጉዳት እንደምችል እያሰብክ ነው የምታወራው? እኔ አንድ ነገር ልንገር፣ ጉዳት አይታይሽ በላይ ያማታል።

የተደረገው ነገር ስማኝ የተደረገው ነገር ነግረኛል አይደል በቃ አንተ ነህ ያጠፋኸው አይደል በቃ ሶሪ ተባባልን እኮ እናንተ ግን በቃ እኔ እና እሷ ጋር ያለው ነገር ልጁ ባህሪው የሚሆን ነገር አይደለም እንደዛ ቢሆን ነው የሚሻለው

እኔ ምንም ነገር ከእሷ ጋር ማውራት አልፈልግም። ያንተ ሆኗል የኔ ፍቅር የኔ ወለና ወንድ ነህ። ቅድሚያ ምሰል ከምንም ለኔ በምድር ላይ ያለ ጉዳይ

ወር ከሰው ጋር በገንዘብ ምክንያት ጣልቻ አይደለም ግን በፍቅሯ እንኳን እሷን የፍቅር ጥያቄ የጠየቅኳት ገና ሳትቀበልኝ እንደዚህ አይነት ነገር መግጠም ቪዲዮ ላይ ሳይ ደግሞ እሷ ደግሞ የፍቅር ጥያቄ ልጠይቀኝ አይነት ነገር ነው የተረዳሁት። ገባ ምንም በቃ ነገሮች ውስብስብ አሉብኝ። ማለትም የት ነው የምገባው? ማን ጋር ከማን ጋር ነው የማወራ? እኔ በቃ ጓደኞቼ ማውራት አልፈልግም ከራሴ ጋር ነገሮችን ጨርስ ነው የፈለኩት። እኔ የሰው እርዳታ ስለማልፈልግ ማለት ነው። ግን ምንድነው በቃ ያጋጥማል እንደዚህ አይነት ነገር። እኔም እሷን መክፋት አይደለም፣ በቃ አብራኝ ዘላለሜን ከኔ ጋር ብትኖር ደስ ይለኝ ነበር። ግን ያው እግዚአብሔር ሁልጊዜ ኃያል ስለሆነ ነገሮችን ያስተካክላል። ከእናንተ ጋር የሚያለኝ ነገር ደግሞ ልክ እንደዚህ ይሆናል። ብቻ እግዚአብሔር ያለው ነገር ስለሚሆን ሰውም ዝም ብሎ በሰውኛ ባህሪ ታስጠላኛለ እንደዛ ተብሎ ከሰው ጋር ጸብም መሆነው ገባ። አንተም ደግሞ ሌላ ጊዜ ማለትም አንተን ያየውብ ነገር ምንድነው ለእሷ ከማሰብ አኳያ ነው የተረዳውት ባለፈው እንደምትነግረኝ ከሆነ ማለት ነው ለእሷ አስቦ ነው። ግን ያው እሱ በባህሪውን ግልፍታም ስለሆነ ሌላ ቦታም ተናዶ ሊሆን ይችላል ቢያስባል ነው አሁን ላይ የተረዳውት ማለት ነው። ምክንያቱም ሌኔ እስካሁን ድረስ ወንጀል ነው የሰራው አሁንም ወንጀል እኮ ነው የተሰራው ማለት ነው። ግን የምና አላርለ ለእሷ አስቦ እንዴት ሰውን ይጎዳል የሚል አሳሰብ ይመጣል። ገባ ጥፋት ነው የተሰራው። ግን ያም ደግሞ በይቅርታ እንደሚታለፍ ነው ያየ ነው። ከኋላ ግን ያው ዝም ብለን ሶስት ቀን ሁለት ቀና ስንገናኝ እርቅ በመውረዱ ማለት ነው። እሺ ራሱ ሚለኝ ያልመሰለኝም፣ እና በጣም ደረቅ የሆነ ሰው ነው። እኔ ባመንኩበት ነገር ባመንኩበት ነገር ሁል ጊዜ ወደ ኋላ አልልም። የሆነ ቆራጥ የሆነ አሳስባለሁ ሰው። እኔ ደግሞ ለአሁን ከዚህ በኋላ እንግዲህ ያው እግዚአብሔር ያው መልካሙን ነገር ያምጣልን እላለሁ። እናንተም እንደዚህ መታችሁ ስላስታረቃችሁ በጣም አመሰግናለሁ። ጓደኛዬ ከዚህ ወዳለሁ ምናት ያንቺ እና ለማንኛውም አመሰግናለሁ ቴንክ ዩ ዜጋ ክብርልኝ። አንተ አትናደር ሰው ላይ